የቀረበሽ ወንድ ያለምንም ምክንያት እየመጣ የሚሄድበት ምክንያቶች አሉ። ታዲያ እንደዚህ ሲሆን አፍቅረሽ ወደሽው እርሱም እየወደደሽ የምትለያዩበት ምክንያቶች ሊኖሩ ይችላሉ። ታዲያ የምትወጂው የሚወድሽ ወንድ እየመጣ የሚሄድበት ምክንያቶች ምን ምንድን ናቸው የሚለውን በዛሬ ቪዲዮ የምንዳስስ ይሆናል። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንም ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ ብዙ ጊዜ የሰው ልጅ ካልኩሌት አድርገን ማንነቱን ያለውን ባህሪ ያለውን ማንነት ያለውን ስብ እና ካልኩሌት አድርገን የምናስቀምጠው ነገር አይደለም። ምክንያቱም እንደየመልካችን እንደየፊታችን ሁሉ ጸባያችን፣ ማንነታችን፣ ባህሪያችን ስብናችን ሁሉ ይለያያል። ነገር ግን ሁሉም ሰው ደግሞ የሚስማማበት ጉዳዮች ይኖራሉ። ምክንያቱም ሁላችንም የሆነ የተሰራንበት ማንነት ሼር የምንደራረግባቸው ነገሮች ስላሉ ነው። ስለዚህ አንድ ወንድ ልጅ እየቀረበሽ ይወድሻል፣ ግን አብስትራክት ሰርቲፊኬት ይሆንብሻል። በቃ ስለዚህ ሰው እርግጠኛ የማትሆኝበት ምክንያቶች ሊፈጠሩ ይችላሉ። እንደሚወድሽ በአንዳንድ ነገሮች እና ይገልጽሻል። ነገር ግን ደግሞ መጣ ስትው ተመልሶ ደግሞ ትፍትልብሻል። እነዚህ ነገሮች ደግሞ ተያይዞ የሚመጡ ጉዳዮች አሉ። ምን አይነት ባህሪያቶች አሉ የሚሉትን ነገሮች ነው የምናዩት። ታዲያ ብዙ ጊዜ ወንዶች አንዴ ይቀርቡሽና ይቀርቡሽና ከዛ በኋላ ደግሞ ወደኋላ ይመልሳሉ፣ ወይም የማፈግፈግ አይነት ነገሮችን ሲያንጸባርቁ ይታያል። ይሄ ከምንድን ነው የሚመጣው? አንቺን ማፍቀሩ ራሱ እርግጠኛ እንደሆነ ሊጠራጠር ይችላል። ታዲያ ለዚህ ነው እርግጠኛ እስከሚሆንበት ድረስ ከአንቺ ለመሸሽ ወይ ደግሞ ከአንቺ ፊት ዘውር ማለትን ይፈልጋል። ነገር ግን እኮ እንደሚወድሽ ውስጡ እየነገረው ግን ደግሞ እርግጠኛ አይደለሁም ብሎ በራሱ ስለሚያስብ ነው። ብዙ ጊዜ እኛ ሀበሾችን የሚያጠቃን ነገር በውስጣችን ያለውን ፍላጎታችን የመደበቅ አይነት ስሜት ይንጸባረቅብናል። ወንዶች የምንሆን ሴቶች ብዙ ጊዜ ስሜቶቻችንን የመደበቅ ለምሳሌ፣ የምትወጅ ከሆነ መውደድሽን ግልጽ አድርገሽ ያለ ማሳየት ነገር ይታያል። በወንዱም ዘንድ እንደዚሁ ነው። ይወድሻል፣ ነገር ግን ፍላጎቱን የመደበቅ ነገር ይታያል። ይሄ ደግሞ ምንድን ነው የሚያመጣባቸው እናንተ እየተፈላለጋችሁ ራሱ እንዳትገናኙ ሊያደርጋችሁ ይችላል። ይሄ ከምን የሚመጣ ነው? ፍላጎትን ከመደበቅ የመጣ ነው። ይሄ በእርግጥ የማህበረሰብ ተጽዕኖ ሊኖር ይችላል። የአስተዳደግ፣ የቤተሰብ፣ የጓደኛ ብቻ ምን ልበላችሁ፣ ያለበት ኢንቫይሮመንት ራሱ ተጽዕኖ ሊያሳድርበት ይችላል። ስለዚህ አንቺ ማፍቀሩን እርግጠኛነት ይጠራጠራል ማለት ነው። ስለዚህ ለምንድነው ያለምንም ምክንያት የሚሸሸኝ የሚለው ነገር ጥያቄ እንዲፈጥርብሽ የሚያደርገው ነገር ይሄ ነው ማለት ነው። በእርግጥ በመጀመሪያዎቹ እየተዋወቃችሁ ጊዜ መጠንቀቅ አስፈላጊ ነው። ምክንያቱም ያ የምትተዋወቂ ወንድ የቀረበች ወንድ ምን አይነት ሰው እንደሆነ በምንም አይነት ሁኔታ ልታውቂ ስለማትችል፣ ይሄ የሚሆነው ደግሞ በጊዜ ሂደት እየተዋወቃችሁ አንቺም ስለሱ ማንነት እሱም ስለ አንቺ ማንነት እየተዋወቃችሁ በምትሄዱበት ጊዜ በውስጥ ያለውን ስሜት መግለጽ አስፈላጊ ይሆናል ማለት ነው። ይሄን ስታደርጊ ግን በጥንቃቄ መሆን አለበት ማለት ነው። ታዲያ ማፍቀርሽን እርግጠኛ ሳይሆን ይሄ ወንድ ልጅ ይሸሽሻል። ገብቶሻል አይደለም? ምክንያቱም ደግሞ በቃ ላትወደኝ ትችላለች፣ ፍቅሯ ላትገልጽልኝ ትችላለች፣ ምናልባት ሌላ የፍቅር አጋር አላት ብሎ የመጠርጠር ነገር ሊኖረው ይችላል። እርግጥ እንደ ጓደኛ ነው አይደለም በመጀመሪያው ጊዜያቶች የምትቀራረቡት፣ ከፍ ሲል ነው ወደ ፍቅር ግንኙነት እየተለወጠ የሚመጣው። ስለዚህ እርግጠኛ እንዲሆን ማድረግ አለብሽ ማለት ነው። ያ ካል ሆነ ደግሞ እየመጣ እየሄደ በቃ ኢን አውት ይሆናል ማለት ነው። ይሄ ደግሞ ወይ ከርሱም ሳይል ጥሩ ነገር የለውም ወይ ካንቺ ሳይል ጥሩ የሆነ ኢንቫይሮንመንት እየተፈጠረ አይደለም ማለት ነው። ታዲያ መፍትሄው ምንድን ነው ካልን ግልጽ መነጋገር ነው። ፍላጎቶቻችሁን አለመደበቅ፣ በቃ በእርግጥ የባህል ተጽዕኖ ሊኖርብን ይችላሉ። ነገር ግን ደግሞ ፍላጎቶቻችንን መደበቅ የምንፈልገውን ነገር እንድናጣል ያደርገን ይችላል። ይሄ ምንድነው ካለመናገር ደጃዝማችነት ይቀራል እንደሚባለው ነገር ነው አይደል? ገብታችኋል። ስለዚህ በተቻላችሁ መጠን ስሜቶቻችሁ፣ ፍላጎቶቻችሁን በግልጽ ማውራት አለባችሁ። ያ ሲሆን የሚወድሽ ወንድ ራሱ ትቶሽ ለመሄድ ፈቃደኛ አይሆንም። ሌላኛው ደግሞ አንድ ወንድ ልጅ ያለምንም ምክንያት እየመጣ የሚሄድ ከሆነ በአንቺ ሲሳይድ ቅናትን የሚመለከት ከሆነ ወንድ ልጅ እየመጣ ይሄዳል ማለት ነው። ይሄ ምንድነው ከአንቺ ላይ እየታየ ያለው ነገር ደስ የማይል ነገር መሆኑ ይገነዘባል ማለት ነው። ምክንያቱም ሁሌ ጊዜ እንገናኝ ስት ያገኝሻል። ከዚያ በኋላ ደግሞ በምትገናኙበት ጊዜ እያንዳንዱን እንቅስቃሴውን ኮንትሮል የምታደርጊ ከሆነ በቃ አሁን ደውለሽለ ስልክ የማያነሳለሽ ከሆነ ለምንድነው ስልክ የማታነሳው? ከነገሌ ጋር ነበር፣ ከእሷ ጋር ተቀጣጥረ ነው አለ፣ እርሷን እያወራህ አለ፣ ስልኬን የማትመለሰው እንደዚህ አይነት ነገሮች ስታብዥበት ቅናተኛ እንደሆንሽ ይገነዘባል። ስለዚህ በተቻለው መጠን ከአንቺ ለመሸሽ እረትን ያደርጋል። ይሄ ደግሞ እየወደደሽ ሊያጣሽ የሚችልበትን ሁኔታ ነው ማለት ነው። ስለዚህ በቀጭማ ህይወቴን መቆጣጠር የለባትም ኮንትሮል ልታደርገኝ ትፈልጋለች፣ በቃ ቦስ ልትሆንብኝ ነው የሚል አመለካከት አይምሮ ላይ ይቀረጻል። ይሄ ደግሞ እኛ ወንዶችን ደስ የማይል ስሜትን ይፈጥርልናል። በእርሱ ቦታ ገብተሽ ሁሉንም ነገር ልቆጣጠራቸው በምትይበት ጊዜ ወንድ ልጅ በተቻለው መጠን ራሱን ከዛ መስመር ላይ ለማውጣት ረተን ያደርጋል። ይሄ ደግሞ የእናንተ የፍቅር ግንኙነት በቶሎ እንዲቋጭ መንገድ ሊከፍት ይችላል። ስለዚህ ጭንቀት ውስጥ ልታስገቢው አይገባም ማለት ነው። ምክንያቱም ከዚህ በፊት አንቺን ከመተዋወቁ ጊዜያቶች በፊት ጥሩ ሁኔታ ላይ ነበረ፣ ጥሩ ያስባል፣ ነጻነት ነበረው፣ ምንም አይነት ጭንቀት የሌለበት ሰው። ነገር ግን ደግሞ ከአንቺ ጋር ሲገናኝ በቃ በትልቁም በትንሹም ቅናትን የምታንጸባርቅ ከሆነ ኢቨን፣ ስልክ እንኳን ደውለሽለት በድንገት ወይ ታክሲ ላይ ሆኖ ወይም እያሽከረከረ ወይ በስራ ተይዞ በጣም በጭንቅ ውስጥ ሆኖ ስልኩን እንኳን ሳያነሳ ሲቀር ነገሮችን ሁሉ ወደ ሌላ ነገሮች ወደ መዘርዘር ስትራቴጂክ ከሆነ ወንድ ልጅ ይደብሯል ይሄ። ስለዚህ በተቻለው መጠን ከአንቺ ህይወት ለመውጣት ጥረት ነው ያደርጋል። ስለዚህ በተቻለሽ መጠን ህይወቱን ልቆጣጠር፣ በእርግጥ ወደ ትዳር ሳትገቡ ልቆጣጠር ብሎ ማለት አስፈላጊ ነገር አይደለም። እንግዲህ ሌላኛው የቀረበሽ ወንድ ያለ ምንም ምክንያት እየመጣ የሚሄድበት ምክንያቶች ደግሞ ከዚህ በፊት ጠለቅ ያለ የፍቅር ግንኙነት ውስጥ አልፎ የማያውቅ አይነት ሰው ከሆነ ምናልባት ለዚህ አይነት ነገር ልብ ስሜት ሲሰማው የፍቅር ስሜት ሲሰማው ሊፈራ ይችላል፣ ሊደነግጥ ይችላል። ምንድነው ምንድን ነው፣ በቃ ምን አደርጋለሁ? ወድጃታለሁ ብዬ ብነግራት በቃ ሀሳቤን ውድቅ ታደርግብኛለች። የሆነ ነገር ልጋብዛት አስባለሁ፣ ነገር ግን ስለዚህ፣ ማንኛውም ነገር ከአንቺ ጋር ተያያዥነት ያላቸውን ነገሮች ለማድረግ አቅም እያጣ ወይም ደግሞ በራስ መተማመን እየጎደለ ወይም በራስ መተማመን እያነሰ ሰው ይመጣል ማለት ነው። ስለዚህ አንቺ ምንድን ነው ማድረግ ያለብሽ? እንደዚህ አይነት ስሜት የሚሰማው አይነት ሰው ከሆነ በቃ ጠለቅ ያለ የፍቅር ግንኙነት ከዚህ በፊት ገብቶ የማያውቅ ከሆነ መንገዶችን ማበጃጀት አስፈላጊ ነው። ልክ እንደ ጓደኛ ትሪት ማድረግ ልክ እንደ እህቱ አድርገሽ ትሪት በማድረግ ያ ወንድ ልጅ ለአንቺ ያለውን ስሜት በደንብ መረዳት ትቻለሽ ማለት ነው። ይህም በምታደርጊበት ጊዜ ያ የእውነት የሚያፈቅረሽ ወንድ የሚወድሽ ወንድ ከሆነ በጊዜ ወደ ጊዜ እየተሻሻለ ሀሳቡን እየለወጠ ለአንቺ ያለውን ስሜት እየነገረሽ ይመጣል ማለት ነው። ይህም በምታደርጊበት ጊዜ ደግሞ ስለ አንቺ ዲቴል ነገሮችን እንዲያውቅ መንገድ ታበጅለታለሽ ማለት ነው። በዚህ ሰዓት ታዲያ እየመጣ ለመሄድ የሚፈልግ ወንድ ወዲያው እዚያው የመቅረትን አቅም ያገኛል ማለት ነው። ከአንቺ ጋር ለመቆየት ለመሰንበት እድሉን ያገኘዋል። ብዙዎቻችን በራሳችን ላይ መስራትን አቅም ብዙ ጊዜ ስናጣ ይስተዋላል። ምክንያቱም በራሳችን ስህተት የምንፈልጋቸውን ሰዎች የምንፈልገውን የፍቅር አጋር የምናጣበት ብዙ ምክንያቶች ሊኖሩ ይችላሉ። ታዲያ የሚቀርብሽ ወንድ ለፍቅር የቀረበሽ ወንድ ወይ ይመጣል ወይ ይሄዳል። እንደዚህ አይነት ወጣ ገባ ይመጣ የሚሄድን አይነት ስሜት የሚያንጸባርቅ ከሆነ በመጀመሪያ ማድረግ ያለብሽ ታማኝነትሽን ማሳየት መቻል አለብሽ ማለት ነው። አንቺ ስትታመኝ በራስሽ ኮንፊደንስ ሲኖርሽ በራስ መተማመን ዘመን ሲኖርሽ አንድ ወንድ ልጅ አንቺ ጋር የመቆየትን ፍላጎት ያድርበታል ማለት ነው። ያ ካልሆነ ግን የምትቀኝበት ከሆነ ታማኝ ሴት ካልሆንሽ፣ በዛ ላይ ደግሞ በራስ መተማመን የሌለሽ ሴት ከሆንሽ ወንድ ልጅ ጥሎሽ ለመሄድ መንገድን ያበጃል ማለት ነው። ይህም በምታደርጊበት ጊዜ ታዲያ አላማመር ህይወትን መኖር መቻል አለብሽ ማለት ነው። ምክንያቱም ሁላችንም በራሳችን የሆነ ዲዛይን የምናደርገው የምናስቀምጣቸው ነገሮች አሉ አይደለም። አንቺም ገና እቅድ ስታወጪ በዚህ አይነት እድሜ ከዚህ ሰው ጋር ወይም ደግሞ ከሆነ ወንድ ጋር የፍቅር ግንኙነት ተጀምራለሁ ከዛ ሲያልፍ ደግሞ ትዳር መስርቼ ልጆችን አፍቼ በቃ የተመቻቸ አይነት ኑሮ መኖር እፈልጋለሁ ብለሽ ታስቢያለሽ። በተመሳሳይ መልኩም ወንዱም ጋር ያለው ይሄ ሀሳብ ነው። ምክንያቱም አንዳንድ ጊዜ የሆኑ ስህተቶች ሊሰራ ይችላል፣ አንቺም ልትሰሬ ትቻለሽ። ነገር ግን ያ ስህተት ቀጣይነት ያለው ነገር አይደለም፣ አይደለም ፐርሲስት የሚያደርግ ነገር አይደለም። ሁላችንም ጥሩ ነገሮችን እንመኛለን። ጥሩ የአማር የፍቅር ግንኙነት፣ የአማረ ትዳር መመስረትን እንፈልጋለን። ያ ለመሆን ደግሞ ራሳችን ላይ መስራት አስፈላጊ ይሆናል ማለት ነው። ምክንያቱም አያያዝ ካላወቅሽበት በተለይ ወንድ ልጅን የምትይዥበትን ጥበብ ካላት ካልተካንሽ ካላወቅሽበት የምትወጂው ለም የሚሳሳልሽን ወንድ ራሱ ልታጪ ትቻለሽ ማለት ነው። ስለዚህ ምንድነው ማሳሰብሽ፣ አንደኛ ታማኝ ሴት ለመሆን ጥረትን አድርጊ። ታማኝነት ብዙ ዋጋ አለው። ታማኝነትም ደግሞ ለራስ ነው አይደል የሚባለው። ይሄን ነገር ከልጅነትሽም ጀምርሽ ስትማሪው፣ በሃይማኖት ተቋም ሊሆን ይችላል፣ በማህበረሰብ በቤተሰብ ውስጥ ሊሆን ይችላል ስትማሪው፣ ሰዎች ሲመኩሽ ያደግሽበት ሁኔታ ሊኖር ይችላል። ስለዚህ ታማኝነት ጥሩ ዋጋ ጥሩ ነጥብን ያስገኝልሻል፣ በተለይ በፍቅር ግንኙነት። ከዛ ባስ ሲል ደግሞ በራስ መተማመን ይኖሽ። በራስ መተማመን ስትገነቢ በራሱ መተማመን ያላትን ሴት ማንኛውም ማንኛውምን የራሱ ለማድረግ ይጠራል። ምን አለ ከእርሱ ሀገራ ጊዜ በአሳለፍ የሚል አስተሳሰብ አእምሮ ላይ ይቀረሳል። በመጨረሻ ደግሞ ልትገነቢው የሚገባው ነገር አላማ ያለ ሴት መሆን አለብሽ። በፕሪንስፕል የምትመራ አላማ ያላትን ሴት ማንኛውም ወን እጁ ለማስገባትን ጥረትን ያደርጋል። ስለዚህ ያለምንም ምክንያት ይሄ ሄደ እየመጣ ህይወትሽ ላይ ኢን አውት የሚያደርግ ወይም ደግሞ እንደዚህ አይነት ባህሪን የሚያንፀባርቅ ወንድ በህይወትሽ ላይ ካለ እነዚህ ነገሮች ተግባራዊ ያደርጋቸው። ያ ወንድ የአንቺ ወንድ ከሆነ ወይም ደግሞ ለአንቺ የተፈጠረ ወንድ ከሆነ ይሻሻላል፣ ይስተካከላል። ካልሆነ ግን ጥሩ የህይወትን መስመር ዲዛይን እያደረግሽ ትሄጃለሽ። እስካሁን ከኛ ጋር ስለነበራችሁ አመሰግን፣ ቆያላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።